ሰላም ሰላም ውዶቼ እንደምን ዋላችሁ? ቤተሰብ አገር ልጆች፣ ዛሬ ደግሞ የእንጉዳይን አሰራር ነው ማሳያችሁ። በዛውም ይሄን ዳቦ እዩት፣ በጣም የወደድነው ዳቦ እንግዲህ። ቪዲዮ አልቀዳውትም ጊዜ አልነበረኝምና ግን ከተጋገረ በኋላ ቢያዩት አሪፍ ነው ብዬ ባለፈው ሰርቸው ነበረ፣ ሳይቻችሁ ነበር እና በጣም አሪፍ ዳቦ ነው ይሄን ሳንድዊች አርገን እንበላዋለን። አሳያችኋለሁ ማለት ነው በጣም የተለያየ ሳንድዊች ከውስጡ አድርጋችሁ ለጾም ሊሆን ይችላል፣ ለፍስክም ሊሆን ይችላል የምታደርጉት ምርጥ ዳቦ ነው ማለት ነው። አብኩታችሁ ከ30 ደቂቃ በኋላ ዳምጣችሁ እንደገና ጠቅልላችሁ፣ ክብ ክብ አርጋችሁ ጠቅልላችሁ ደግሞ ታስቀምጡታላችሁ። እሱንም ደግሞ አንድ አምስት ደቂቃ ትቆዩበታላችሁ። ቆይታችሁ ወደ ኦቭናችሁ ውስጥ ታስገቡታላችሁ እንደዚህ ተነፍቶ የሚያምር ሆኖ ይወጣላችኋል ማለት ነው። ሊጡ እንግዲህ የስንዴም ሊሆን ይችላል ማንኛውም ያጃ ዱቄት ሊሆን ይችላል። ቆንጆ ዱቄት ተጠቅማችሁ ይህን የመሰለ ዳቦ ቤታችሁ ውስጥ የስንዴዎች ዳቦ ማግኘት ትችላላችሁ ለማለት ፈልጌ ነው። ባለፈውም ሰርቸው ነበረ እዚህ በፊት እና ይሄ ቆንጆ ዳቦ ውስጡን እዩት፣ ክፍት ያለ ነው፣ በጣም አሪፍ ነው ማለት ነው። ይሄ ያማረ ዳቦ ለልጆች ላላችሁ በተለይ አሪፍ ነው። እና ዛሬ ደግሞ እንጉዳይ ላሳያችሁ ነው፣ እንጉዳይ ጥብስ። ባለፈው እቺን ቪዲዮ አሳይታችሁት ነበር፣ ከዚህ በፊት ማለት ነው ያሳየዋችሁ ነው። ደግሜ እንትን ምላችሁ ያለሁት ማለት ነው ለስንት ነገር እንጉዳይ እንደሚጠቅም ነው ዛሬ የምነግራችሁ ማለት ነው። እና ባለፈው እንጀራ የጋገርኩኝ በዛው እችን የመሰለች የእንጉዳይ ጥብስ አሳይቻችሁ ነበር ማለት ነው። እና ሽንኩርት አድርጌ ጠበስኩት ማለት ነው። ትንሽ ሽንኩርት አድርጌ ውሃው እስከሚለቀው ድረስ ጥብስ አረኩት። እዛ የተለያዩ ቅመሞችን ቀመምኩት ማለት ነው። ትንሽዬ በርበሬ አደረግኩኝ፣ የተለያዩ ቅመሞች አደረግኩበት። ይሄን ጉዳይ በጣም አሪፍ ነው ማለት ነው። አምጥታችሁ ከሱፐር ማርኬት እንግዲህ በደንብ ታጥቡትና፣ እንደዚህ በቁመቱ ሊሆን ይችላል፣ አድቃችሁም ሊሆን ይችላል ትቆራርጡታላችሁ። ይሄን ትጠብሱት እና በጣም አሪፍ አማራጭ ነው። በባለፈው አሳይቻችኋለሁ ማለት ነው የእንጉዳይ ጥብስ ብዬ ማለት ነው እና ይሄን ጥብስ ለፒዛ እንጠቀመዋለን። ዛሬ በዛው ያላሳየዋችሁ በደንብ አሁን እኔ ባለፈው ያላሳየዋችሁን እችን ጥብስ ብቻ ሳረግ ነው ያሳየኋችሁና፣ ይሄ ጥብስ ደግሞ ለፒዛ እንዴት እንደተጠቀምኩበት ማለት ነው ይሄን እራሱን ማለት ነው በላን ተረፈ። የተረፈኝን ለንትን ያደረኩት ማለት ነው። ለፒዛ እና ምን ነው ደግመሽ ምታሳይ ምን ማለት እንዳትልኝ ማለት ነው። ለጥብስ ይሆናል፣ ለቀይወጥም ይሆናል። ቀይወጡን ደግሞ አሳያችኋለሁ ማለት ነው። የሚያምር ቀይወጥ ስልስ ትሰሩና ስልስ ቁሌት ማለት ነው። ቆንጆ ቁሌት አርጋችሁ በርበሬው ሳይበዛ ትሰሩና ለቀይወጥም ይሆናል ማለት ነው። እንግዲህ እዚህ ጋር ጥብሱን ነው ያሳየኋችሁ ያለሁት ይህን ጥብስ ለፒዛ በኋላ ላይ እጠቀምበታለሁ። ከዚህ በፊት ሰርቼ አሳይቻችሁ ስላለው ድጋሜ ነው ይህን እንትን ቅንጭብ አድርጌ ያመጣሁላችሁ ማለት ነው። እንጀራ የጋገርኩ ሽሮ የጋገርኩ አሳይቻችሁ ነበር ባለፈው ማለት ነው። ይሄን እንጀራ እያወጣሁ እያለ አሳይቻችሁ ነበረ እና እንዲህ አድርጌ ቀምሼው ነበር። በጣም ነበር የሚጣፍጠው በጥብሱ ማለት ነው። የተረፈውን ደግሞ የሰራውበትን ፒዛ አሳያችኋለሁ ማለት ነው። እዩት! የሚያምር ጥብስ ነው በጣም የወደድ ነው የሚገርማችሁ። እኔ እንዲህ አድርጌ ቀምሼ በልቼ አሳይቻችሁ ነበር እና ከዛ በተጨማሪ ለፒዛ እንዴት ልትጠቀሙበት እንደምትችሉ ነው ዛሬ ላሳያችሁ የፈለኩት እንጂ እቺ ቪዲዮ ከዚህ በፊት ቅንጭ ፓርክ ያሳይቻችኋለሁ። በደም ሙሉዋን አይታችሁታል። ከቆንጆ እንጀራ ጋር እንዲህ አድርጌ በሽሮ አድርገን በልተን ነበር ማለት ነው። እና ይሄን ነገር ጥብስ ጥብስ ነው የሚለው እንኩላሊት እንኩላሊት ኩላሊት ነው የሚለው ይሄ የጉበት ነገር ነው የሚለው። ጣዕሙ በጣም አሪፍ ነው። ለጾመኞች በጾም አሪፍ አማራጭ ይሆናችኋል ብያ አቅርቤላችኋ አለው። ሰብስክራይብ፣ ኮመንት፣ ሼር እያደረጋችሁ አበርቱኝ ማለት ነው። ዛሬ ዋናው ደግሞ ላሳያችሁ የፈለኩት አሰራሩን ሙሉን ሳይሆን ለብዙ ነገር እንዴት ሊጠቅማችሁ ለጾም አማራጭ እንዴት እንደሆነ ማለት ነው ይሄን ለፒዛ አድርጌ እንዴት እንደሰራሁት እዩት። ይሄን ፒዛ ያው ዛሬ አሰራሩን አይደለም ሁሉንም ማሳያችሁ እንዳልኳችሁ የተደረገውን ነው ማለት ሊሆን ለሚችለውን ነገር ነው ማሳያችሁ። ባቄላ ፉል ተጠቅም ያለው ሁኝ ፉል ወይም ባቄላ የተነከረውን ጠብሼ ከስፒናት ከቅድሙ የተጠበሰው ጋር አደረኩበት። ያው ሊጡን እንደማንኛውም የዳቦ ሊጥ ቅድም ያሳየኋችሁ መግቢያ ላይ ያያችሁት የዳቦ የተረፈ ሊጡ ነው ማለት ነው። የተረፈውን እንደዚህ ሳብሳብ አደረኩኝ። ሶሰ የራሱ ሶሰ ሰራውለት በታች የሚነጠፍ ማለት ነው። ሶሰ ቀይ ሶሰ ካረኩበት በኋላ የፓስታ ሶሰ ካረኩ በኋላ የቅድሙን የሽፒናት ጥብስ የእንጉዳይ ጥብስ ነው ያረኩት ማለት ነው። የእንጉዳይን ጥብስ አድርጌ በሙሉ ከዘረጋዎች በኋላ እንጉዳዩን ከዛ የባቄላ ደግሞ ባቄላውን ደግሞ በዘይት ብቻ ጠብስ አድርጌ በላዩ ላይ ያደረኩበት ዘይቱን የሚባለው አላለ የዘይቱን ፍሬ እሱን አደረኩበት። የተለያዩ አተክልቶች አደረኩበት። ይህን የመሰለ የጾም ፒዛ ሆነ ማለት ነው። ከዛ መጨረሻ ላይ እንዲያያይዝልን ትንሽ ሊጥ በጥብጬ፣ ዱቄት ማለት ነው፣ በላዩ ላይ ያፈሰስኩበት ማለት ነው። ነጭ የምታዩት ኬዘም የሚመስላችሁ ሊጥ ነው ማለት ነው። እና በጣም ነው የሚጣፍጠው የጾም ፒዛ በእንጉዳይ ማለት ነው። እና የቅድሞ ይሄ ዳቦ ያልኳችሁ ደግሞ በጣም አሪፍ ነው። በዚህም መልኩ ደግሞ ከቀይ ወጡ ወስጄ ሰንዶች እንዴት እንደሚጥብ ነው ምነግራችሁ እና የጾም አማራጭ ተጠቀሙበት ለማለት ነው። ዝሮ ዝሮ ማለት ነው ይሄን ሽፒናቱን ይሄ ምንድነው፣ እንጉዳዩን ብትጠቀሙበት አሪፍ ነው ለማለት ነው ወገኖቼ። እና በትግረኛም ሻፓኒ ነው ሻፓኒ ሻፓኒ ይባላል መሰለኝ፣ በትግረኛም ይሄ እንጉዳዩ ማለት ነው ወይም ጅብጥላ የምንለው በጣም አሪፍ። ብዙ አማራጭ ለፓስታ ይሆናል፣ ለመኮረኒ ይሆናል፣ አሪፍ ነው እና ለፒዛም ደግሞ። ዛሬ እንግዲህ በዚህ መልኩ በባለፈው ሰርተን የበላነውን ፒዛ ነው እያሳየኋችሁ ያለሁት። እናንተም ሞክሩት። ቅድም ያሳየኋችሁ ጥብስ ማለት ነው። ይሄ ፒዛ የሆነው ቅድም ያሳየኋችሁ ጥብስ ማለት ነው። በባለፈውም ሰርቸው ነበር ቅንጭባር እየከዛ ውስጥችን ያሳየኋችሁ፣ እሱ እንደ ለጥብስ አድርጋችሁ ከጥብሱ የተረፈው ለፒዛ እንደዚሁ ደግሞ ለሳንዶውች የሳንዶውች ዳቦ ሁሉም እንግዲህ ቤት የተዘጋጁ ናቸው። ዳቦዬን በራሴን ነው የሰራሁት። እንግዲህ እዚህ በፊት የሰራሁት ማለት ነው። እሱንም ማየት ትችላላችሁ። ወይም ደግሞ ይህ ደግሞ ወደግሜ እሰራላችኋለሁ፣ አሰራሩን ማለት ነው። ወገኖቼ፣ ሸር ላይክ፣ ሰብስክራይብ እያደረጋችሁ ሳምሪኩሽናን ቤተሰብ ከሆናችሁ እያንዳንዱን የጾም አማራጭም ሆነ ሊሆን ይችላል የማንኛውም ነገር ላቀርብላችሁ እችላለሁ። ጾመኛ ያልሆናችሁት ወንድሞቼ ወገኖቼ ደግሞ በተለያየ ነገር ሰንደዎች በርገር አርጋችሁ ይሄን ለበርገር ዳቦ ይሆናችኋል። የተለያዩ እንቁላሎችን ማርጋችሁ ሰንደዎች መጠቀም ትችላላችሁ። ይሄ ቅድም ያሳያችሁ የሽፒናት የቀይ ወጥ ነው። ቀይ ወጡን ደግሞ አሁን አሳያችኋለሁ ማለት ነው። ስልሱን ትሰሩና በቀዩ ደግሞ ይሄ እሽፒናት አልኩዬ እንጉዳዩ ማለት ነው። እንጉዳዩን በዚህ መልኩ ሰንደዎች አርጋችሁ መብላት ይቻላል ለማለት ነው። ዛሬ የመጣው ዳቦ በጣም አሪፍ ለስላሳ ነው። ክፍት ያለው ውስጡ አሪፍ ነው ማለት ነው። ሳብ ሳብ ታደረጉና በክቡ ትቆርጡታላችሁ። ከክቡ ከቆረጣችሁ በኋላ እንደገና ጠቅልል አርጋችሁ በክቡ ታስቀምጣላችሁ። ሲነፋላችሁ ወደ ኦብናችሁ ታስገባላችሁ ማለት ነው። አሪፍ ነው ለማለት ነው ወንድሞቼ፣ እህቶቼ፣ ወገኖቼ፣ አገር ልጆች እና ይሄን ዳቦ ደግሞ ለቤት አሪፍ ነው ከመግዛት ቆንጆ ነው ብዬ ቅንጭብ አድርጌ አሳየኋችሁ ለእናንተ ማለት ነው። እና እናለቀላችሁ። የምትፈልጉት ካለ ደግሞ ይህን አሳየን ብትሉኝ ያሳያችኋለሁ፣ በኮመንት ጻፉልኝ። ከሻይ ጋር እንግዲህ ይህን የመሰለ የጾም አማራጭ ቁርስ ወይም ምሳ እራት ሊሆን ይችላል። በእንጉዳይ እንግዲህ ይህን የመሰለ ሰራን ማለት ነው። እና እንጉዳይን ተጠቀሙበት ለማለት ፈልጌ ነው። ማ ሱፐር ማርኬት ማንኛውም ውጭ ያላችሁ ይኖራል እና ገዝታችሁ በጾመኛ የሆናችሁ እንደ አማራጭ ተጠቀሙበት፣ አሪፍ ነው ለማለት ነው ወገኖች። እና እንግዲህ እየጨረስኩ ነው ማሳያችሁ። ደግሞ የመጨረሻው ለቀይ ወጥ እንዴት እንደምትጠቀሙበት ነው እንጉዳዩን ማለት ነው። ቆንጆ ስልስ ሰራችሁ በኋላ ይሄን እንግዲህ ሰራርተንበታል ማለት ነው። ከዛ ከተረፈ ደግሞ ቀይ ወጡን የምነግራችሁ አሁን ቀይ ወጡን ስትሰሩ ቆንጆ ስልስ ትሰራላችሁ ማለት ነው። ቁሌት ማለት ነው። ቁሌቱን ከሰራችሁ በኋላ እንጉዳያችሁን አጥባችሁ ለብቻው ትጠብሱት እና ውሃውን ታስወግዳላችሁ። ከዛ በኋላ ድርቅ ምጥጥ ካለ በኋላ ወደ ቀይወጣችሁ ወስዳችሁ ጨምራላችሁ። እንደዛ ሆኖም ለቀይወጥ አሪፍ አማራጭ ሆናችኋል ማለት ነው እና ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበርቱኝ። ዛሬ ሙሉ አሰራር ሳይሆን ለምን ለምን ልትጠቅሙበት እንደምትችሉ ለማሳየት ነው እንጂ አሰራሩን ለማሳየት አይደለም የገባውት። እና ይሄ ቀይወጡን የሰራውት ቀን ነው ማለት ነው። ይቀ ይወጡን፣ ደግሞ ይሄን እንጉዳዩን ነው ያያችሁት። እንጉዳይ እንጉዳይ ማለት ይሄ ነው እንግዲህ። እሽፓኒ እሽፓኒ ነው የሚባለው በትግረኛ ማለት ነው። ይሄን የመሰለ ስልስ ሰርቻለሁ፣ ቁሌት ማለት ነው። ካሮት አለው፣ ካሮት ተፈቀፈቃለሁ። አንድ ኪሎ ሽንኩርት አለው። ከዛም በኋላ በርበሬ እንዳስፈላጊነቱ ትጨምራላችሁ። ቅመም እንዳስፈላጊቱ ትጨምራላችሁ። የቲማቲም ሳልሳ እንደው ፍሬሽ ሳልሳ አለው። ትቆሉታላችሁ፣ በደንብ አድርጋችሁ ልክ ቁሌት ማንኛውም ለስጋ ቁሌት እንደምንሰራው ቆንጆ አድርገን ቁሌት እንሰራለን፣ በርበሬው ምኑ ሳይበዛ ከዛ፣ ይሄኛውን ደግሞ ለብቻ ውሃውን እንደዚህ አልጠፈጠፋውና ውሃውን አስወግጄ፣ ድርቅ ካለሊባላ ወደ ቁሌት ይጨምራለሁ። በቃ ስጋ ወጥ አልበላሁም አትሉም። በእውነት ነው የምንግራችሁ። ውሃ ያወጣል። ውሃማ ነው፣ ስላጠብኩት ደግሞ ውስጡን ሁሉ አጥቤዋለሁ። ሳጥቦ ደግሞ የበለጠ ውሃ ይጨምራል ማለት ነው ስለዚህ እንዲያድርጌ ውሃውን አስወግደዋለሁ ማለት ነው። ውሃውን አልፈልገውም። ቢሆንም ችግር የለውም፣ ግን ደረቅ ብሎ እንደ ጥብስ ነገር ከላይ ሲሆን ነው አሪፍ የሚሆነው ማለት ነው። እና ይህን ነገር መወክሩት ለማለት ነው። በባለፈው እንግዲህ በጥብስ ብቻውን አሳይቻችኋለሁ። ውጀራ የጋገርኩ የጠበስኩት ጥብስ ማለት ነው፣ ከሽሮ ጋር። አሁን ደግሞ በቀይ ወጡ ነው የሰራውት። እንዲያድርግ ሰርቸው ነበር አሳምሬ ማለት ነው ወገኖቼ። መወክሩት በጣም አሪፍ ነው። ይህን ስልስ እንግዲህ እኔ ስልሱን እቀንሰዋለሁ፣ ይህን ያህል ስልሱን ለሌላ ቀን ለፍርፍር ለምን ስለሚሆነኝ እንደዚህ አሳምሬ ስልስ ሰርቼ ቀንስና ከፈለኩ በሌላ ቀን ምስር አስገባበታለሁ። ከፈለኩ የተለያየ ነገር አስገብታችሁ ታስቀምጣላችሁ። ስልስ ስሰሩ፣ ሶስት ስሰሩ፣ አንዴ ሰርታችሁ ማስቀመጥ ይቻላል። ይሄ ነው እንግዲህ እንጉዳዩ። እንደዚህ እያደረግን ባለቤቴም እያገዘኝ ነበር። በነገራችን ላይ እንጉዳዩ ማለት ይሄ ነው። ይሄ ነው እንግዲህ፣ እንቆራርጠን ጠብሰን ልክ እንደ ቅድሞ እንዳሳየዋችሁ ለብቻ ውሃውን አስወጥተን ከጠበስን በኋላ አንዱን አውጥቼ እዩት። ውሃውን ካስወገድኩ በኋላ ውሃውን እንደፍቼ እዚህ ላይ ገለበጥኩት። ከዛ ደግሞ ሁለተኛውን ጠበስኩ ማለት ነው። እንግዲህ ቀይ ወጡ መስራት ስልሱ አይጠፋችሁም ብዬ ነው ስልሱን ያላሳየዋችሁ። ስልሱ እንግዲህ እንደ ማንኛውም ቁሌት ከዚህ በፊት የሚሰራው ብዙ አይነት ወጦች አሉ። እነሱም ማየት ይችላላችሁ። ቆንጆ አርጋችሁ የሚያምር ቁሌት ከሰራችሁ በኋላ ይሄን ጨምራችሁ አሪፍ ወጥ በእውነት፣ እንጉዳይም ካላችሁ ራሱ ድግስ ካላችሁ በቃ ቀይ ወጥ፣ ስጋ ወጥ አልሰራሁም አትሉም። ይሄን ሰርታችሁ አሪፍ ነው ማለት ነው። እኔ አልወደውም ነበር እንዳልኳችሁ። ሳላቅ በፊት ምንም ምግብ መስሎ አይታየኝም ነበረ። በሀገራችን መንገድ ላይ ምናምን ስለምናገኘው የሚጣል ነገር ነው የሚመስለን። ከዚህ ግን አሳምሬ እንዴት እንደሰራሁት ልነግራችሁ አልችልም። ባለቤት ያስለመደኝ በጣም አሪፍ ነው በቀይ ወጥ ዛሬ ስሪልን ብሎኝ አብሮሱ ማግዞኝ ያማረ እንደዚህ ቆንጆ ቀይ ወጥ ሰርተ ነው ነበር ማለት ነው እና እንደዚህ ከጠባበሳችሁ በኋላ ድርቅ ብሎ ውሃውን ትደፉና ምንም አይነት ነገር ቅመም አታርጉበትም እዚህ ቅመም ስላለው ማለት ነው ውሃውን ግን እንዲመጣ አድርጉት እዚህ እንዳይዘፈዘፍ የሆነ ስታላምጡት ፍጭ ፍጭ የሚል ነገር አለው ይሄ ውሃ ያወጣልና ውሃው እሱን ለብቻ መጥበስ አለባችሁ ማለት ነው። እና እንግዲህ ሁሌቴን እንደዚህ በአማረ መልኩ ከሰራሁ በኋላ ይሄ አንድ ያስገብቼ ብቻ ትንሽ ከፈላ በኋላ ነው የሚወጣው። ከተዋሃደ በኋላ ነው የሚወጣው ማለት ነው። ስለዚህ እዚኛው ስለተጠበሰ ማለት ነው ወገኖች። አሁን ስልሴን እቀንሳለሁ። ስልሴን እንዳልኳችሁ ለፍርፍር ሊሆን ይችላል። ለማንኛውም ምግብ ምስር መስራት ብፈልግ ወይም የጾም የፍስክም መስራት ብፈልግ ሰውም ትዕዛዝ ስለምሰራ እኔ የትዕዛዝም ሰው ቢያዘኝ ምናልባት ብዬ እንደዚህ አስቀምጣለሁ። ክድና አድርጌ ፍርጅ ውስጥ አስቀምጣለሁ። ይቀመጣል ለአራት ቀን ለአምስት ቀን፣ እዛ የምንፈልገውን ነገር አውጥተን ከውስጡ ክክል ሊሆን ይችላል ምስር ሊሆን ይችላል የጾም ሊሆን ይችላል የፍስክ ጨምረን የምንሰራበት ይሆነናል። እናስቀምጠዋለን እዛ የሚበቃንን ያክል። ዛሬ ቀይ ወጥ እንሰራለን። እዩት፣ ጨመርኩት አሁን ይህን የጠበስኩትን ሁለተኛውን ማምጥቼ ጣም እጨምራለሁ። ይሄ በጣም አሪፍ ነው። እንግዲህ እንዳያችሁ ለሶስት ነገር የተጠቀምኩበት ተጠቀምኩበት። ይሄ በጥብሱ በላ ነው አልኳችሁ። ባለፈው በልተ ነው ቅንጭፍ አርጊያውን ያሳየኋችሁ በጥብስ መልኩ ሰራሁት። እሱን በላን። በስንተኛ ቀናችን ደግሞ ይሄኛውን ሰራሁት ማለት ነው። ይሄ ደግሞ ቀይ ወጡ ነው ማለት ነው። እና ይህን ቀይ ወጥ እንደዚሁ እንዳለ በዳቦ ራሱ በጣም ይጥማል። የሚገርማችሁ ቅድም ያሳየኋችሁ መግቢያ ላይ ሰንደዎች አርጌ ሰራሁት። ይሄን ከዚህ ወስጄ ሰንደዎች አርጌ የተለያዩ ሰላጣዎችን በላይ አርጌ በጣም አሪፍ በቃ የሆነ ሰንደዎች ነገር ለየት ያለ ነገር የበላችሁ ያህል ይጥማል ማለት ነው። እና እንዲ አርጌ እንግዲህ በቀይ ው እንዲ አርጌ ካሮት አለሁ እንግዲህ እንዳልኳችሁ ሶሱ እዩት፣ ወፍራም ነው። በጣም የሚያምር ነው። ካሮት ፍቃቸው አርጉበት ካሮት ለቀይ ወጥ በጣም አሪፍ ያ ነው የሚያደርገው ማለት ነው። በተለይ ለጾም ሲሆን ደግሞ መረቃችን በጣም ቆንጆ ወፍራም ያደርግልናል። አያችሁት? አሁን ይሄ መረቁ ብቻ የተከፈለው ነው ማለት ነው። ለሌላ ቀን የምጠቀምበት ነው እና ሩዝ የሚያምር ሩዝም ሰርቼ ነበር። በዚህም እንደ አማራጭ ይበላል። ይኸው እንግዲህ ያለቀ ነው የበሰለ ነው ማለት ነው። ምርጥ ቀይ ወጥ የእንጉዳይ ቀይወጥ ወይም የሽፓኒ ነው የሚባል በትግረኛ ቀይወጡ ማለት ነው። እና እኛ ወደነዋል። ምናልባት ከወደዳችሁት ብዬ ነው ቅንጭባ አርጌ ያሳየኋችሁ እንጂ ቪዲዮ ዛሬ ለመስራት አላሰብኩም፣ ግን ለምን ለምን ለሚጠቅም እንኳን ልንገራቸው ብዬ ነው። እና እኛ እንደዚህ አሳምረን ከሶስት ሰውም አርግ ከቀይ ወጡ ብቻውን እንደዚህ በልተ ነው ነበር። በጣም ነው የሚጠፍጠው፣ ምራቅ ያስውጣል። እውነቴን ነው የምነግራችሁ፣ ምራቅ ነው የሚያስውጠው። በጣም አሪፍ የጾም አማራጭ ነው። እናንተም ሞክሩት። እንግዲህ ደህና ሁኑልኝ ወገኖቼ። ምናልባት ከጠቀማችሁ ብዬ ነው። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ። ድንገት የምታዩ ዛሬ ብቻ ሰብስክራይብ አድርጉልኝ። ስላያችሁልኝ፣ አብራችሁ ስለቆያችሁ አመሰግናለሁ። ባይ ባይ።